አዋርዱ በሰላም የተከናወነ ነበር አለ ኢየሱስ አለቻ ምግር ተንቆሳቆሸ ምግር ተንቆሳቆሸ። አርባ አንድ ጊዜ ካቶሊክ ቤተክርስቲያን ተከፋፍላለች፣ ፓትርያርክ እየተሾመ አርባ አንድ ጊዜ በታሪካቸው ተከፋፍላ ያውቃሉ። ይህን ታሪክ ሰምታችሁ ታውቃላችሁ? የተወደዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኘው የምንመለከተው ጉዳይ ነው። መረጃው ለመላለም እንዲዳረስ ላይክ ሼር ማድረጋችሁ እንዳይዘነጋም። እጅግ ጥብቅ እጅግ አስደሳሽና ብዙ የምታተርፉበት ጥንክሮች ናቸው። ስለዚህ ሁሌ እንደምንለው በደንብ አድርጋችሁ መረጃው በማዳረስ ጀምሩልኝ። በሐዋሳና ሳ ዙሪያ ያላችሁ ደግሞ ታላቅ የሆነ የምስራች ከያሮስ ኤቨንት ለናንተ ተዘጋጅቷል። ወደ ማስታወቂያው ሰላም ጤና ይስጥልን። ድና ውድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ስነበታችሁ? ያሮስ ተጀምሯል። በዛሬ መረጃችን የተለያዩ ጉዳዮችን እንመለከታለን፣ እንቃኛለን፣ እናነሳለን። ስለዚህ መረጃ ጉልበት እንዲኖረው ላይክ ማድረግ፣ ሼር ማድረግ፣ መረጃውን ማዳረስ ከእናንተ ይጠበቃል። በቀጥታ እንግዲህ ወደ መረጃዎቻችን እናመራለን። በቅድሚያ እንድናዳምጠው የምወደው ጉዳይ መምራችን ዲያቆን ብርሃን አድማስ ወይም ብርሃን አድማስ አስደናቂ የሆነ ታሪክ አንስተው ተናገሩም። የካቶሊክ ቤተ ክርስቲያን ላይ አርባ አንድ አመት ሙሉ ውዝግብ ነበር አሉ። አርባ አንድ አመት ሙሉ እንዴት! ቪዲዮን አድምጥ። ለምሳሌ በቤተ ክርስቲያን መከፈል ታሪክ ልንገራችሁ፣ በሮማ ካቶሊክ ቤተ ክርስቲያን በፖፕ ላይ ፖፕ ወይም በፓትሪያርክ ፓትሪያርክ እየተሾመ አርባ አንድ ጊዜ በታሪካቸው ተከፋፍለው ያውቃሉ። ይህን ታሪክ ሰምታችሁ ታውቃላችሁ? አርባ አንድ ጊዜ እንዲሁ የእኛ ብቻ ምናምን። አሁን ካቶሊክ በዓለም ላይ አንድ ፖፕ ነው ያላት፣ አንድ ፖፕ ነው ያላት የትም ሀገር ሆኖ። እንዲያውም አስራ አራተኛው ክፍለ ዘመን ላይ ለአርባ ዓመት በጣም የከፋ ክፍፍል ደርሶባቸው ነበር በታሪካቸው። ለምን በአንድ ወቅት አራት ሰዎች ፖፕ ሆኑ። አራት መጀመሪያ ከሁለት ተከፈሉ። ከዚያ ህዝቡ ሌላ እነዚህ ሁለቱም አሰተኞች ናቸው፣ ሌላ ንጹህ እንምረጥ አሉና ሶስተኛ ሌሎች መረጡ። አይሄኛውም አይሆንም አሉና አራት መረጡ። በአራት ተከፍላ አርባ ዓመት ተወዛግበዋል። እነሱ እንደኛ አንድ ሀገር አይደሉም። በጣም ብዙ ሀገር ናቸው። ያኔ አውሮፓ በሙሉ ካቶሊክ ነው የነበረው፣ ፕሮቴስታንትም ገና አልተፈጠረም ነበር። ስለዚህ የየሀገሩ መንግስት ፍላጎት የተለያየ ያኔም ለመጣላታቸው ምክንያት የሆነው በታሪካቸው ሮማውያን ነበሩ ፖፖች የሚሆኑ። ለመጀመሪያ ጊዜ የፈረንሳይ ዜጋ ፖፕ ሲሆን የአገሩን ልጆች መቶ ሰላሳ ስምንት ካርዲናል ሾመ፣ ሌሎቹን አግልሎ። መቼም ዘረኝነት ማያመጣ በሽታ። መንበሩንም ከሮም አንስቶ ፈረንሳይ ውስጥ ወሰደው። ያኔ ሮሞች ሌላ ሾሙ። ይህንን ሁለቱንም ደግሞ የጠሉ ሶስተኛ አራተኛ። በኋላ ግን እኔ የማደንቀው ታሪካቸውን የማነሳው በአንድ ነገር ስለምደነቅ ነው። የፈረንሳይ የጣሊያን የጀርመን የእንግሊዝ የቤልጅየም የስዊድን የጠቅላላ የዚህ ሀገሮቹ የተለያዩ ሀገሮች ሆነው መንበራቸው ፓፓቸው አንድ ስለነበረ አራቱንም አስረው ይዘው በቀኖናው መሰረት የሚሄድለትን አንዱን ሶስቱን አሰሩና አንዱን ለቀው በአንድነት አጸኗት። ግን ይሄ ውዝግብ አርባ አመት ፈጅቶባቸዋል። የመጀመሪያው በፖፕ ላይ ፖፕ የተሾመ የሚባለው ግን የኛ ሊቃውንት ሊያስደንቅ ይችላል አቡሊዲስ ነው። እኛ በሃይማኖት አበ የምናውቀው አቡሊዲስ አቡሊዲስ በኋላ ታርቆ ለቀደመው እንትን ሰጥቶ እሱም በኋላ እንደገና በስርዓቱ ተሾሞ በሰማይትነት አንገቱን በድንጋይ እንትን አስረው ባህር ያሰጠሙትና በሰማይትነት ገሉን የፈጸመ ጻድቅ ነው ምናመሰግነው። የመጀመሪያው በፖፕ ላይ ፖፕ የተሾመ ግን በታሪክ አቡሊዲስ ነው። ወጣቱ ጉግል አድርጋችሁ ማየት ትችል። ሂፖሊተስ ብላይ በእንግሊዝኛ ዘ ፈርስት አንታይ ፖፕ ነው የሚለው። የመጀመሪያ በታሪክ ከጥንት ዘመን ጀምሮ ነበረ ክርስቲያኖች ይ በእኛ በእስክንድሪያ መንበር የማዓት ጊዜ ሆኗል። በአንጾኪያ መንበር በተለይ ታሪክን ብታጠኑ ትደነቀ። ስለዚህ ክርስቲያኖች ኢትዮጵያ ብቻ የሆነ አድርጋችሁ አትውሰዱ። የመጀመሪያ የዛሬው ትምህርት ዓላማ ይህን ማስረዳ ነው። እግዚአብሔር እውነቱን እንድንረዳ በቸርነቱ ያገዘን። ይህን ስል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክስ እናታችን ምን አይነት እድክ እምርት እንደሆነች ማሳያ ነው። ምክንያቱም አሁን እንግዲህ እንደምናስታውሰው በጣም በመላው ዓለም ላይ የካቶሊክ ቤተ እምነት በብዙ ቁጥር አለ። በዚህ ልክ ነው እንግዲህ የካቶሊኩ ቤተ እምነት ጠንክሮ ተባስቶ በስቶ ያለው ወደ እኛ ስናመጣው የእኛ ቤተ ክርስቲያን የእኛ ይህች ንእድ ክብርት ምንላት ትምንላት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ይህ ሁሉ ነገር በእሷ ውስጥ የለም። እውነት ለመናገር ጊዜ ያ የተመሰገነ ይሆን እዚህ ሲደርሱ በቀላል መንገድ አልደረሱም የሚለው እንድታውቁ ስለመፈልግ ነው። ወደ ቀጣይ መረጃችን እናመራለን። እንግዲህ በቲክቶክ ክሬቲቭ አዋርድ ላይ በነበረው ሽልማት ላይ አዶናይ ማርያም ማርያም ማርያም ሲል ነበር የሚቤታችንን ስም ከፍ አድርጎ ሲጠራ ነበርና በዚህ ጉዳይ ላይ ወንድማችን ወንድሞቻችን ፈለጋት ና ቴዎስና ሌለ ተቃል እንዲህ ይላሉ። ደንቆ የሚገባ ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅዱስ እንግል ማርያም ከአጢአት በሰቀር የልብህን መሻት ትፈጽምል። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ፣ ከጥፋት እንዳልሆነ እንረዳለን። ያ ምንድነው? እንግዲህ በዋዜ መውለት በመነጋታው የመቤታችን ክብረ በዓል ነው። ጽዮን ማርያም ንግሥ ነው። በሀያ የነበረበት ቦታ ማሸነፉን አስመልክቶ ሰረብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በበነጋታው ወዲያው ያምን ልብስ ሳይቀየር ደግሞ ከእንደገና አክሱም ጽዮን ቤተ መቅደስ ደግሞ ገብቶ ነበር። ወንድማችን እና ዱኒ ወንድማችን፣ ይህንን ያደረከው ከድፍረት እንዳልሆነ እናውቃለን። ይህንን ያደረግከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለእሱ ብቻ ሳይሆን ለሌሎቻችሁም ወንድሞች፣ እጅግ በጣም እንደው ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስ እናት ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች፣ ይሄ መልእክት ይድረስ ለሁላችሁም። አንዳንዴ ለድነት ተብሎ ቅስፈታል ብንጠነቀቅ፣ ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምን ምንድን ናቸው ተብሎ መቼም እዚሁ ላይ አይነገርም። አለ ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደ ነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው ወደ ቤተክርስቲያን የሚገባው እና በቻላችሁ አቅም እንዲህ አይነት ነገሮችን ጥንቃቄ ለሌላው ለሌለው ጊዜ እርማት ነው፣ ችግር የለውም። ተወዳጅ ወንድማችን አዱናይም እጅግ በጣም ልቡ ያስታውቃል። ለቤተክርስቲያን ያለው ቀናኝነት አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተክርስቲያን አገልጋዮችን ይቅርና ታናናሽ የሆኑትን ሰዎች የሚያከብረ ወንድም ነው። ይህንን ልቡን ጊዜ ለምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡን መሻት ትፈጽምለት። ነገር ግን እቺ ነገር ብትስተካከል መልካም ነው። አንዳንድ ያለደለ ሰው አንዳንድ ነገሮችን ሲያይ ደግንት እንዳይል በተሻለ አቅም ደግሞ ይሄ የሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው ጋይስ። በጣም የሆነች ነገር ድንገት ተቀርጻ እንደተፖሰተች ሰው ጋር የሚደርስበት መንፈሱ ትክክል ሊሆን ይችላል፣ እና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው። አንዳንድ ክርስቲያኖችም በክርስቶስ መቅደስ ውስጥ ሆነን በአንቃዶ ልቦና በተመስጦ ህሊና መጸለይ ሲገባን ሰልፊ ረ በጌታ በኢየሱስም እኔ በግሌ ፐርሰናሊ እንኳን ሰውን የምታደምቁትን ሰው ይቀርና በቤተ ክርስቲያን ላይ ንግስ ባለ ታቦቱ እንኳን መቅረጽ አግባብ ነው ብዬን ያላምንም። ፐርሰናል ሰው በጣም የሚገርመኝን ነገር ልንገራችሁ። ለትሻ ብዙ ጊዜ ከተመለከት የንግስ በዓላት ላይ ሰዎች ስልኮቻቸውን ይወጡና የንግስ በዓል ያለውን ድባብ እንዳለ ይቀርጻሉ ይቀርጻሉ። ገብቶ ግን ቤት ደግሞ ሚያው የለም ለምን እንደሚቀርጹት ራሱ አያፍኑ አይዲያ ታቦቱ ሲዞር ካህናት ሲዞሩ የሰንበት ትምህርት ቤት ወንድምህቶቻችን ሲዘምሩ ሁሉንም ነገር ይቀርጻሉ። ከቀረጹ በኋላ ቤታቸው ገብቶ ደግሞ መሄዱ የለም እና መቅረጹ ፐርፐስ ከሌለው እንዲህ አይነት ነገሮችን ባታደርጉ እባካችሁ፣ እሺ። ይህንን ደግሞ የምንለው በፍቅር ነው። ማንም በድፍረት ማንም በንቀት እንዲህ አይነት ነገሮችን አድርጓል እያለን አይደለም። በቃ እንደው አንዳንድ ጊዜ መቼም ከሰው ስተት አይጠፋም አይደል? ከብረት ዝገት፣ ከእንጨት ጭስ፣ ከሰው ደግሞ ስተት አይጠፋም እና ተወዳጅ ወንድማችን አዶናይ ምናልባት የመልእክት ከደረሰ አይሆፕ ሌላ ጊዜ እንደምታስተካክለው በጣም በጣም በጣም እርግጠኞች ነን። ለተሻ በዚህ ጉዳይ የምትለው ነገር ካለ እድል እንስጥና ወደ ለቱሪሳችን እንግባ። እኔ የሚገርም አብዛኛውን አብዛኛውን ስህተት ወስደ ወደ ህዝቡ ነው ከሱ ይልቅ እንዴት መሰለህ አዶና ግ እናንተ ላይ ላይ ከዚህ መቶ ነበር ካስታወስክዛ አውርጠን ነበር። እሱ ብዙ ከልብ ንጹህነት የተነሳ ቤተክርስቲያን መውደድ ማለት ስርአቱ፣ ህጉ እያንዳንዱን ነገር አያውቅም። በቃ አሁን እሱ የታየው ይሄ ስኬት ስለተሳካለት በቃ ሁን ከሁን ጅ አመስግኛት ነው። ሰው ግን ማስተዋል ነበረበት። ገብቷል። አሁን ሰው ከእመቤት ከአክሱም ጽዮን ይልቅ ለእሱ የሰጠው ነገር በጣም ጥሩ አይደለም። እንግዲህ እንዳደመጥ ነው ነው ደስ የሚል ምስክርነት ነው። አያይዘን በዚህ በጣም ጥሩ የሆኑ ነገሮች እንደሰማነው እንዲሁ ደግሞ ጥሩ ያልሆኑ ነገሮችንም እንዳደመጥነው የሚዘነጋ አይደለም። ሁላችንም እንደምናውቀውና በጣም ማስተዋል የሚገቡ ነገሮች ነበሩ። ለምሳሌ አንደኛው እርቃናቸውን ሆነው የታዩ ሰዎች ነበሩ፣ ግብረ ስዶማዊነትን የሚሰብኩ የሚመስሉ ማለት ነው ትክክለኛ ያለሆን አለባበስ ትክክለኛ ያለ አካሄድን ሲሄዱ የነበሩ ሰዎች ነበሩና ይህም ይሄም ሌላ ራሱን የቻለ ቅሬታ ፈጥሯል። ይሄንን የተመለከተ አንድ መረጃ ላደረሳቸው በቲክቶክ ክሬቲቭ አዋርድ የግብረ ሶዶማዊነት አለባበስ ፕሮሞት ተደርጓል ትለናለች አንዲት እህት፣ እናድምጥ። የሆሊውድ ሴሌብሪቲዎች ያረጉትን ኮፒ ፔስት ማድረግ ግን የተሳሳተ መልእክት እንዲያስተላልፉ እያረገ ነው። የግብረ ሶዶማውያን የአለባበስን ዘይቤ ፕሮሞት አድርገዋል። የዚህ ልጅ አለባበስ የዚህ ልጅ አለባበስ የዚህ ሶስቱንም እኔ አይ ትራይድ ልክ ሳይ ግራ ተገባውና ማለት እኔ ማውቀው እንግዲህ ወንድ ልጅ ትንሽዬ ቦርሳ አይዝም። ከያዘም የላፕቶፕ መያዣ ቦርሳ ወይም ደግሞ ሳምሶን አይት ይይዝ ይሆናል። ትንጥዬ እናቶች የሚይዙት አይነት ቦርሳ አይዝም። አይኖ እንደዚህ ስንናገር ፏራ ምናምን ይህን ኮላስ ወሬቨር ዩ ዋንት እንደፈለጋችሁ መጥራት ትችላላችሁ። ተዋ ይሳሳትም አይደለም ይሳሳታል። ነገር ግን ቢያንስ ስህተት ነው ከተባልኩ ለማረም ሞክራለሁ። አንዳንዶች ግን ሲነገራቸው ራሱ አሰሙ። መጀመሪያ ሳይ የሆነ ወንድም አይመስልም፣ የሴትም ልብስ አትሉትም። ውዝግብ አልኩኝና ከባለቤቴ ጋር ተነጋገርን። ይህ ነገር ትንሽ የሴት ተች የለውም ወይ የእውነቴ ነው ምላችሁ ሳየው ምክንያቱም እኔ ትንሽ ዊርድ ቦርሳ ዊርድ ሆነብኝ። እንትኑ የድሮ የአባቶቻችን ፎቶ ላይ አለ አይደለ? እንደ ቬል ምናምን ይላሉ ግን አታስቁኝ፣ በእናታቸው የእነሱ በጣም መስክሊን የሆነ ነገር ነበራቸው ከላይ እስከታች እውነት ለመናገር አፍሯቸው ጨምሮ። የኔም አባትን ፎቶ ስላየሁት ማለት ነው። የሴቷን ሳይ ቶት ሴቷ መቼስ በጤናማ አእምሮ አይ ይሄ ልክ ነው ዋው ያምራል የሚል አይሮ ነው። በጣም ብሬንዋሽ የተደረገ በነዛ አመለካከት ሙሉ በሙሉ በቃ እነሱ ምራውያን የነኩት ሁሉ ብፁዕ ወቅዱስ ነው የሚል ሰው ከልሆነ በስተቀር እሷን የሚደግፍ ያለ አይመስለኝም። ግን የወንዶቹን እንኳ ይሄ አለባበስ ከምንድን ነው ኢንስፓየርድ የሆነው ብዬ ጠየው ያመጣልኝ ነኝ አንድሮጅኔስ ይባላል። ሴትም ወንድም ፊቸርን ያጠቃለለ አንድ ሰው ወንድም ሴትም ተብሎ መጠራት ካልፈለገ ጀንደር ፍሉድ ነኝ ብሎ ካሰበ ወይም ጾታ የለኝም ወይም ደግሞ ሁለቱንም ነኝ አይነት የነሱ ብዙ ርቀት ስለሄዱ ማለት ነው። በጸሎታ ጉዳይ ካሰበ እንደዚህ አይነት ልብስ በመልበስ ስሜቱን ሀሳቡን ማንነቱን ይገልጻል ማለት ነው። ኢቨን የሴቷ ራሱ ከላይ የለበሰችው ኮት ማስክሊን የሆነ ፊቸር እንዲኖራት የወንድ አይነት ገጽታ። ከዛስ ጆለሪ እንትኑ አንገታ ብሉና ከውስጥ የተለበሰው ይሄ ዳንቴን ነገሩ መረብ የሚመስለው ከዛ ኢንፋክት ከውስጥ እኮ ስቶኪንግ አርጋለች ሰውነት የሚመስል። ምክንያቱም ከሰውነቷ ትንሽ ነጣ ያለ ነው። አይታችሁ ከሆነ ከላይ ያለው ቆዳዋና ከስር አንድ አይደለም። አርጋለች። ኦፍ ኮርስ ከስር ግን እርቃን እንዲመስል ተደርጎ ነው ዋናው ኢንተ እንደ የተደረገው። አሁን ይሄ ሉክ ምንድነው? ፌሚኒንም ማስክሊንም ከላይ ወንድ ከስር ሴት ማለት ነው። ሪዲክለስ ሊመስላችሁ ይችላል ግን ኢንስፓየር የተደረገው ከእንደዚህ አይነት ፋሽን ነው። አሁን ቀጥታ የነሱን አምጥቶ እኛ ጋር መገልባት ችግሩ ይሄ ነው በማወቅ ሊደረግ ይችላል ባለማወቅም ሊሆን ይችላል ግን የነማን ነው የግብረ ሶዶማውያን ነው ትምህርት ሚኒስቴር በዚህ ጉዳይ ምን እየሰራ ነው ሴቶችና ህፃናት አይመለከታችሁም ወይ የባህል ሚኒስቴር አይመለከታችሁም ወይ እንደ አጠቃላይ መንግስት አይመለከትም ወይ ትውልድ እንደዚህ ተይዞ ገደል ሊገባ ነው ኦሬዲ ገደል የገባ ብዙ ነው ግን ቢያንስ የቀረውን ለማትረፍ ሞክር፣ የገባውንም ለማውጣት ሞክር። ማን ነው ኢንስፓየር እያደረገው ያለው? ማን ነው እያየ ያለው? አንድ የአምስት ዓመት ልጅ እኮ የሆነ ሶሻል ሚዲያ ኢንፍሉዌንሰር ጥራ ቢባል አስር ሊጠራ ይችላል። አክሊሉ ለማ ማን ነው? አያቆም። ሜትር አርቲስት አፈወርቅ ተክሌ ማ ነው? አያቆም። ኃይሌ ገብረስላሴ ራሱ ከስንት አንድ ያውቁት ይሆናል። አያቆም። ኃይሌ ገሪማ ማን ነው? አያቅም። ቲክቶክ ኢንፍሉዌንሰር ይደረድርላል ሀያ የት ነው የሚያደርሰን? ሀገር ሲያረዝ ቻርት ይበቅላል የሚለው እኮ ይሄ እኮ ነው። ሀይባ የለም ወይ ኢቭን የሃይማኖት ተቋማት እንዳልኳችሁ ነው። እኔ ሶሻል ሚዲያ በጣም ቢዝነስን ሰፖርት ያደርጋል ለብዙዎቻችን እንጀራም ሆኗል። ስራችንን እናስተዋውቅበታለን። ብዙ ሰዎች ይጠቅማል፣ መማሪያ ሆኗል፣ የብዙ ሰዎች ሕይወትን ቀይሯል። ሶሻል ሚዲያ የሚሰራው ከሶሻል ሚዲያ የሚጠቀመው ማለት አዳማጩ ማለት ነው፣ ተመልካቹ። ግን ደግሞ ሁሉ ነገር በአግባብ ካልተያዘ እሳት ምግብ ያበስላል፣ አት ደ ሴም ታይም ያቃጥላል። ቤት ሊጨርስ ይችላል፣ ሰው ሊገድል ይችላል። አይደለም? ግን በጥንቃቄ ነው መያዝ ያለብን። አይደለም? ይሄ ነገር ሳንሱር የሚያደርግ ፊልተር የሚያረግ ቻይና እንዳረገችው የሆነ የሚያጣራ አካል መኖር አለበት።

በመጨረሻ መዘማሪ ዘርፌ ከበደ በከባድ ጭንቀትና ድባቴ ውስጥ እንደወደቀች ተሰማ። ለዚህም ምክንያቱ በባለፈው ወቅት በምሬት የተናገረችው ንግግር አሁን ላለችበት የማስመሰል ሕይወት ደስተኛ ለመሆኗን በግልጽ ያሳየ ነው ሲሉ የቅርብ ሰዎቿ ይናገራሉ። ብዙዎቻችሁ እንደምታውቁት ዘርፌ እዩ ጩፋ ባቀረበላት ገንዘብ ሳቢያ ኦርቶዶክስ እንግዳ ወደ ምንፍቅና ማምራቷ የሚታወቅ ሲሆን በኋላም የራሷን ቸርች መክፈት እኔ የተቀባው ነብይነኝ ቃል ላውጣላችሁ ያለች ምስኪኑን ሕዝብ ስታጥበው ከርማለች። ታዲያ ይህንን ተከትሎ ዘርፌ ባልተ በተለመደ መልኩ በርካታ ፓስተሮችና ሐሰተኛ ነቢያቶች በተገኙበት በዚያ በራሱ አዳራሽ ውስጥ እኛ የምናምኑ አይደለም እንደምንዘርፈው እኛ ፈጣሪን እናምናለን የምንል ሰዎች አይደለ በስሙ የምንነግደው ይህን ሳስብና ራሴን እዚህ ውስጥ በማግኘቴ ሁሌም ቀጥልላለሁ ስትለበም ባይታጠበች ተናግራ አዳራሹን ለቃ ልትወጣ ትችላለች። ታዲያ በአሁኑ ሰዓት ዘርፌ በከፍተኛ ጽጥታና ድባቴ ውስጥ የምትገኝ ሲሆን፣ በመጨረሻም ወደ ሰሜነሽ እንዲወስዷት በዚያም ከራሷ ብሎም ከጌታችን እናት ጋር የልቧን ማውራት እንደምትፈልግ ብትናገርም ይህንን ካደረገን ምን ይሉናል የሚሉት ባለቤቷ የሆነው ፓስተሩ ጉዳዩን በዝምታ ፍነው ይዞታል። ዘርፌ መቤታችን ቅድስት ድንግል ማርያም በሩሩ ዓይኖቿ ትመልከተሽ ልቦናሽንም ትመልስልኝ። ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች ተብሎ በተለያዩ የቲክቶክ አካውንቶች ሲሰራጭ መሆኑን ከእማኝ ምንጮች ለማግኘት ችያለሁ። እነሆ ከትላንትና ጀምሮ ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጉላት በንሳ እንደተመለሰች እየተነገረ ያለ ዜና እንዳለና ይህንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደስታቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገኙ ማሪ ዘርፌ መማሪ ከበደ በዩ ጩፋ ምድራዊ ጥቅማ ጥቅሞች ተታላ እምነቷን ክዳ ምንፍቅናን በከፍተኛ የገንዘብ ዝውውር ብትቀላቀልም የተረፋት ጸጸት ብቻ ነበር። ታዲያ ከውራቶች በፊት በጠና ታማ ያልሄደችበት እያልረገጠችው የነብይ አዳራሽ የለም። ግን ከሞንታርቦ ድምጻቸው ጆሮዋን ከመቅደል ውጪ ምንም ጠብ ያለ ነገር አልነበረም። በኋላም በቤተሰቦቿ ምክር ሰሚነ ሼዳ ከህመሟ መፈወሷ የተረጋገጠ ሲሆን፣ በዚህ ሳቢያም የከዳቻትን ኦርቶዶክስን ይቅርታ ጠይቃ ልትመለስ መሆኑ በአሁኑ ሰዓት የሶሻል ሚዲያውን ትኩል

በኋላም በቤተሰቦቿ ምክር ወደ ሰሜን ሻቅንታ ከደቡያውም ተፈውሷ ድምጿን አጥፍታ ወደ ቤቷ ልትገባ ችላለች። በዚህ ሳቢያም ዘርፌ ነብዮ ነው የምታገለግልበት የሲኤምሲ የተባበሩት ፀሐይ ሪል እስቴት አካባቢ የሚገኘው አዳራሽ ዝግ ሆኖ እንዳሳለፈ መረጃዎች ያሳያሉ። ታዲያ ይህንን ተከትሎም ዘማሪዋ በጸጸት ውስጥ እንደምትገኝና የአሰት ስራው ምንም ፋይናንሻል ቢጠቅምም ፍጻሜው ግን የማያምር መንገዱም የተነዋወጽ ነው ስትል ገልጸዋለች። ታዲያ ከዚህ ንግግሯ በኋላም በይፋ ተመልሻለሁ ባትልም ባለችበት ህይወት ደስታ ሰላም ጤና እንደራቃት አሳውቃለች። ዘርፌ ምንም ጅማሬሽ መጥፎ ቢሆን ፍጻሜሽ እንዲያምር ጸሎት። እውነት ለመናገር የዘርፌ ከበደ መመለስ ጉዳይ ጉዳያችን ሆኖ አይደለም። የምትመለሰውም የምትቀረውም ለራሷ ነው። ግን ምን አለ መሰላችሁ፣ ኦርቶዶክሳውያን ቤተሰቦቻችን ቢያንስ እንደነዚያን ነገሮች መነሳታቸው ጥሩ ነው። ማንም እንግዲህ ክርስቶስን ብሎ ከበረት የጠፉ ብዙ በጎች አሉኝ እኮ ብሏል። ከበረት የጠፉ ብዙ በጎች አሉ። በጎቹ የሚመጡበትን መንገድ መፈለግ ነው ያለብን። በየትኛውም መንገድ ይሁን በየትኛውም አቅጣጫ የራቁ የሚቀርቡበት፣ የጠፉ የሚመጡበት፣ የሄዱት የሚመለሱበት መሆን አለበት። ለምን ጊዜው እያበቃ ነው። ሩቅ ሆኖ መሰዳደብ አያስፈልግም። ለሚሰድቡን ደግሞ መልስ መስጠት አያስፈልግም። ዝም ያሉትን ደግሞ አንስቶ መስደብም አያስፈልግም። ዘርፌ ከበደ በቃ በወጣትነቷ እንደዛ አድርጋለች ነበረች፣ ሄደች ልትመለስ ነው የሚል ነገር ስንሰማ ደስ አስተሰኘን። ለምን መመለሷ ደስታችን ነው። ለዛ አንድ በግ ኮን ፍለጋ ሄደው አንድ አንድ የራሄል እንባ ነው ሙሴ ነው ያወረደው። ስለዚህ የአንድ ሰው መመለስ በሰማያ ቤት ታላቅ ደስታ ይሆናል ይላል መጽሐፍ። እኛም በዛ እናምናለን። እዚህ እሷ ተመለሰች አልተመለሰች የሚሉ ኮመንቶችን አትጻፉ። እውነቴ ነው፣ እንዲ አይባልም ምክንያቱም በትንቢት ስቅል የሚላል አለ የወንድምን ደም ካንተ ፈልጋለሁ እኮ ይላል ስለዚህ እኛ እንጠይቃለን እንጠይቃለን ማለት ግን አንድምታ ትርጓሜ አለው በእርግጥ ግን ልመለሱ ያሰቡትን እግዚር አምጣችሁ እኳ እንደት አመጣችሁ ማለት እንጂ ያለፈ ትናንታቸውን እየወቀስን እነሱን ማሳደድ ጥሩ ነው ብዬ አላምንም ስለዚህ እህታችን እንግዲህ እግዚአብሔር አምላክ ልቧን አነሳስቶ እስከመጨረሻው መታ እንድትመለስ እንሻለን ጭምጭምታዎቹና ወሬዎቹ ግን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 አይቻልም። እንዳውም እንኳን መነጋገር ይቅርና በተቻለ መጠን ማሰብ ጭምር የተከለከለ ነው። በጣም የጠበቀ የልብ ግንኙነት ነው ከእግዚአብሔር ጋር። የቅዳሴ ስራ ቀጥሎ እንዲህ ይላል፣ ተራራውንም የነካ ፈጽሞ ይሞታል። ተራራውን የነካ ፈጽሞ ምን ይሆናል? ይሞታል። ወሰን መቀመጥ አለበት፣ ድንበር መቀመጥ አለበት። ከዛ መቶ የቤተ መቅደሱን መጋረጃ ያለ ስልጣ ነው የነካ ሰው ይሞታል። ይሞታል ማለት ነው ማለት ነው። ወዲያው አሁን በሐዲስ ኪዳን ተቀስፎ እዛው ጠብ ይላል ማለት አይደለም። ነገር ግን በኃጢአት ይሞታል። ምናልባትም ንስሐ ካልገባበት ቆይቶ እንዲቀሰፍ እንዲሞት ምክንያት ይሆነዋል። ከመቅሰፍት እግዚአብሔር ሁላችንንም ይጠብቃል። በእርግጥ ይሄ በካህናት ስልጠና ጭምር የሚሰጥ ነው፣ ለካህናትም ጭምር። አሁን አንዳንድ ሰው አለ ለቤተ መቅደስ ቀራቢ ነኝ ብሎ ነው ዝም ብሎ ቤተ መቅደስ ውስጥ አጉላክትም ያሳያል። በተለይ በጣም የተቸገርንበት በቅዳሴ ሰዓት እነዚህ ካሜራማኖች ነው በጣም ካሜራማኖች እጅግ በጣም ያስቸግራሉ። ቪዲዮ የሚቀርጹ ለሰርግ የሚመጡ እነዚህ ሰዎች በቃ እነሱ ለሰርጉ መቅረጻቸውን እንጂ ቅዳሴው ለነሱ ምን ይላል? ምን ማለት ነው? ሰው እንደ ጤፍ የሚቆጥሩ የሚነግራቸውም ሰው ስርዓት የማይቀበሉ እና የሰውን አይምሮ ቢረብሹ ያስቀዳሹን ትኩረት የሚሰርቁ በጣም ከባድ ነው። ሆነ ጥንቃቄ ጭምር ያስፈልጋል። እኔ ወደፊት እንደሚከለከል ጭምር አስባለሁ። በቃ መልካም እኮ ነው። ውጭ ላሉ ሰዎች የሚጠቅማቸው አለ። ግን አስቀምጦ የሆነ ቦት ሲጀምር መቅረጽ ራሱ የተከለከለ መሆን አለ። መቅደሱ አይቀረጽም። በቃ እንዳንድ ሰው ዙም አድርጎ መንበሩ ላይ ያለውን ሁሉ የሚያሳዩ ሰዎች አሉ። እንደዚህ ከሆነ ለምን አንገባም? ተጠቅልለን ሁላችንም እንግባና ያው መቅደሱ እስከሚችለን ድረስ እዛውን ቆይ። በቃ እንዳንድ ሰው እንደዛ የሚያደርጋል። ስውር የሚሆኑ ለምእመናን እንዲታዩ የማይደረጉ ከክብር የተነሳ ከበረከት የተነሳ ከስርዓተ ምስጢር የተነሳ ከልቡና የተነሳ ከሕሊና የተነሳ ስውር እንዲደረጉ የሚደረጉ በማይፈድ የሚሸፈኑ በማገር በመጋረጃ የሚሸፈኑ ነገሮች አሉ። እንዲያውም አሁን ይሄ ከተማ ነው ያስቸገረን እንጂ እንዳልጓችሁ በገጠሪቱ ስርዓት ከነ ጭራሹ መጋረጃ የሚባልም አይከፈትም። ድምፅ ብቻ ነው የሚሰማ። አስቀዳሾቹ የሚያዩት ቀዳሾቹ ከቤተ መቅደስ ወጥተው የሚያከናውኑትን ስርዓት ብቻ ነው። ያ ስርዓት ነው ለእይታ የሚፈቀደው። ይህንን የከተማውን ስርዓት እንዴት እንደምናደርገው አላውቅም። እየተወዳችሁ ቤተሰቦቻችን፣ የዛሬ መረጃዎቻችን ይህን ይመስላሉ። ያሮስን ምርጫችው ስታደርጉ ብዙ ነገሮችን ታተርፋላችሁ። አሁን ከዩቲዩብ ከቲክቶክ ባሻገር ደግሞ ሰርጋችሁን ሰርግ ለማስመሰል ታሪኮቻችሁን ለመሰነድ በእውነት አጠቃላይ ከመስክ ጀምሮ ከሽምግልና ጀምሮ እስከ መልስ ድረስ ያለውን እያንዳንዱን መንፈሳዊ ሂደቶችን ተከትለን ታሪክ ሰንደን ለእናንተ እናስቀምጣለን። አስር ሀያ ሰላሳ ዓመታትን እግዚአብሔር ከሰጣችሁ ቁጭ ብላችሁ ከልጆቻችሁ ከልጅ ልጆቻችሁ ጋር ያኔ ኮ እንዲህ አድርገን አሳለፍን ያኔ ኮ እነዚህ ወንድሞቻችን ይህንን ታሪክ ለኛ አስቀምጡልን እያላችሁ ለልጅ ልጅ የሚተላለፍ ታሪክ ታስቀምጣላችሁ። ከማን ጋር ከሰራችሁ ነው? ከያሮስ ኢቨንት ጋር ነው። ይኸውም ሰርጋችሁን ሰርግ እናስመስላለን ስንል ማዕዱን ተጨንቀንበት፣ ዲኮሩን አስበንበት፣ የመኪና ክራይ፣ ሳውንዱ፣ የዝማሬ መርሃ ግብሩ የሚዘጋጀው ዝግጅት፣ አጠቃላይ ካሜራ፣ ስነ ስርዓቱ እያንዳንዱ ገብታችሁ እስክትወጡ ድረስ ያለውን ስርዓቱን በጠበቀ መልኩ ወደ እናንተ እናቀርባለን ታዲያ ይህንን መረጃ በደንብ አድርጋችሁ ለማግባት ያሰቡ ካሉ አድርሱላቸው። ማስታወቂያውን ግን እናድምጥ። ሰላም ጤና ይስጥልን። እንዴት አላችሁም? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን በየት ለማድረግ አሰባችሁም? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን ኤዲኮሩ ጉዳይ፣ የካሜራ ሁኔታ፣ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? የሳውንዱ ጉዳይ፣ የሚደረገው መርሃ ግብር ፕሮግራሞቹ ምን ምንድን ናቸው? ሄጄ የትኛው ቤተ ክርስቲያን ላይ ፍቃድ ልጠይቅ? እኚህና መሰል ጭንቀቶች በሙሉ ልክ የሰርጋችን እለት ሲደርስ ተሽጎድ ጉዶ ይመጣሉም። ታዲያ እኛ ያሮ ሲቨንቶች ነን። ለእናንተ አስደናቂውን ነገር ይዘን መተናል። እናንተ ሚዜዎችና ሙሽሮች ብቻ ራሳችሁን ጠብቃችሁ ራሳችሁ ላይ ብቻ ስሩም። ሌላውን ነገር እኛ ተረክበን እናሰናዳላችኋለን። ይህን ሁሉ ያልናቸውን ፓኬጆች ሙሉ እኛ እናቀርብላችኋለን። በአስቸኳይ በ0911001413 እንዲሁም በ0928 625640 ካልሆነ ደግሞ በአካል በመገኘት ቢሮችን ድረስ መታችሁ መነጋገር የምንችል ይሆናል። አስቸኳይ ቀጠሮ ያዙና ቀጠሮን አስቀድማችሁ በመያዝ ብዙ አትርፎም እመኑኝ፣ ለልጅ ልጆቻችሁ የምትነግሩትን ታሪክ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን።